ወላሂ እኛ ሙስሊሞች ኦርቶዶክሶችን ከምድረ ገጽ እናጠፋለን ታላችሁ። በቅርብ ጊዜ ኦርቶዶክስ ትጠፋለች። አረቡን ገደለው ልጁ ተያዘ። ጥንቃቄ አድርጉ። በአሁኑ ሰዓት ላይ በጣም ፍተሻ በጣም አስደንጋጭ መረጃ ደርሶኛል። ይሄ ቪዲዮ በሚሊየን እንዲታይ ስለምፈልግ 12ኛ ክፍል የወደቁ ልጆች ያላችሁ ቤተሰቦች ልጆቻችሁን ጠብቁ። በርካታ ኢትዮጵያኖች አደጋ ላይ ናቸው። ሰላም ውድ ቤተሰብ እንደምንቆያቸው። በዛሬው መረጃችን አጫጭር እና ወቅታዊ ሰበር መረጃዎችን ወደ እናንተ አደርሳለሁ። የመጀመሪያ መረጃችን ሙስሊሞች ኦርቶዶክሶችን እናጠፋለን ስለማለታቸው እንመለከታለን። ሌላኛው አረቡን የገደለው ኢትዮጵያዊ ምን ላይ ደረሰ? ተያዘ ወይስ ታሰረ? ወይስ ምን ላይ ደረሰ ተገደለ ወይስ ምን ላይ ደረሰ የሚለውን እናያለን። ሌላኛው ህገወጥ ደላሎች ከአስራ ሁለተኛ ክፍል የወደቁ ተማሪዎችን ወደ ውጭ እንወስዳለን በማለት አደጋ ላይ እየጣሉ እንደሆነ ተመልክተናል። መረጃ አለኝ፣ እሱንም እንመለከታለን። በመጨረሻ አቡነ ኤልያስ በአርባ አራተኛው ጉባኤ ሰበካ ጉባኤ ምን አሉ? ምን አይነት መልእክት አስተላለፉ? የሚለውን እናያለን። እስከ መጨረሻ ተከታተሉ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ቻናሉን ላይክ ሼር በማድረግ እንድትተባበሩ አሳስባችኋለሁ። መልካም ቆይታ። ወደ መጀመሪያው ቪዲዮ እወስዳችኋለሁ። እንዲህ አይነት ንግግር በጣም አሳዛኝ ንግግር ነው። ኦርቶዶክሶች ከምድረ ገጽ ይጠፋሉ ብሎ መናገር በጣም ነውር ነው። ይሄ ጽንፍ ንግግር ነው። ሁሉም ሙስሊሞች እንዲህ ይላሉ ብለን አናምንም፣ ግን እንዲህ የሚሉ ሰዎችን አደብ እንዲገዙ ማድረግ ያስፈልጋል የሚለው ግን በጣም አስፈላጊ መልእክት ነው። ወደሚቀጥለው ቪዲዮ ወስዳችኋለሁ። ቪዲዮውን ተከታትለን እንመለስ። አረቡን ገደለው ልጁ ተያዘ። ይሄ ወንድማችን ሀበሻ ኢትዮጵያዊ ዜጋችን ማለት ነው። አረብ ገደለ ከዛ ተያዘ። የሳዑዲ ህግ የገደለ ሰው ቅጣቱ ይገደላል። እንደ ኢትዮጵያ አይደለም። በእርግጥ አሁን ይሄ ልጅ ለምን እንደዚህ አይነት ውሳኔ እንደወሰነ አላህ ነው የሚያውቀው። ምናልባትም ለራሱ ሲከላከል ሊሆን ይችላል። ለምን መሰላችሁ? አብዛኛው አረቦች ትዕግስት ነው የሚያስጨርሷችሁ። አንዳንድ መልአክ የሆኑ አረቦች አሉ። በጣም ስነ መግባር ያላቸው ለሰራተኛ በየወሩ ደሞዝ በስርዓቱ ይሰጣሉ፣ ምግብ ይሰጣሉ፣ ለሞራር ሁላ ላይ ይጨነቃሉ። አንዳንድ አረቦች አንዳንዶች ግን አንዳንዶች ግን ትዕግስታችሁን ነው የሚያስጨርሷቸው። በቃ እስከዚህ ትዕግስታችሁን ነው የሚያስጨርሷቸው። አሁን ይሄ ልጅ አብዛኛው ጊዜ ሳውዲ ላይ አረቦችን እየገደሉ ያሉት ወንድሞቻችን ናቸው። ይሄ ማለት አብዛኛዎቹ ገጠር ቦታ የሚሰሩ ለምን መሰላችሁ ገጠር ቦታ የሚሰሩ አብዛኛው ዜጎቻችን በነፃ ነው የሚሰሩት። በዛ ላይ መሄጃ የለም፣ ሩቅ ነው፣ ተራራ ነው፣ ሙቀት ነው፣ ድንጋይ ነው። እዛ ጋር የሚሰሩት በግ ይጠብቃሉ፣ ፍየል ይጠብቃሉ። አንዳንድ አረቦች እየደበደቧቸው፣ እየሰደቧቸው፣ እየገረፏቸው በነፃ በግ እና ፍየል እንዲጠብቁ ያደርጓቸዋል። በዛ ላይ እባቡን ብዙ ወንድሞቻችን በእባብ እየሞቱ ነው። ውሃ አያገኙም፣ ምግብ አያገኙም። አብዛኛዎቹ በነፃ ነው የሚሰሩት። በዛ ላይ ይሰድቧቸዋል፣ ያመናጭቋቸዋል። በጣም ብዙ ነገር እዛኔ ትዕግስታቸውን ሲያልቅ ነው እንደዚህ አይነት ውሳኔ እንዲወስኑ የሚያደርጋቸው። ላኪን ግን እኛ የመጣ ነው ለስራ ነው። ለምሳሌ የአንድ አመት ደሞዝ ሊሆን ይችላል። የአምስት ወር ደሞዝ ሊሆን ይችላል። አረቡ ጋር ያለህ አደለ ወንድሜ፣ ያ ብር ይቅርብህ። ራስህን ከዛ ሰላምአሌይኩም ወራሕመቱላህ ወበረካቱ ሓባይቢ እዚ ገባ መስል ምታዩት ይሄ ኢትዮጵያ ወንድማጭን አረብ እንግዲህ በሳውዲ አረቢያ መካ ላይ ገሎት ገሎት ይህ ልጅ እንግዲህ እየተፈለገ ነው ተይዟል፣ አልተያዘም የሚለውን በመጨረሻ አንድ ቪዲዮ አለ፣ እሱን ማሳያችሁ ይሆናል። እንግዲህ እንደሰማችሁት ይህ ወንድማችን ኢትዮጵያዊ ወንድማችን የት ላይ ነው ያለው፣ ሞተ፣ ተያዘ ወይስ ምን ላይ ምን ደረጃ ላይ ነው ያለው የሚለው በግልጽ አልታወቀም። እንግዲህ በአረቡ ዓለም ያላችሁ ወንድሞቻችንና እህቶቻችን መረጃውን በኮሜንት እንድታሳውቁ አሳስባችኋለሁ። ግን ማለት የምፈልገው ምንድን ነው፣ በአረቡ ዓለም ያላችሁ ወንድሞችና እህቶች በዚህ በወንድማችን ምክንያት ጉዳት እንዳይደርስባችሁ ጥንቃቄ አድርጉ፣ ጥንቃቄ አድርጉ። ምክንያቱም የአረቡ ህግ የገደለ ይገደላል የሚል ህግ ስለሆነ በዚህ በወንድማችን ምክንያት ሌሎች እንዳትጎዱ ጥንቃቄ አድርጉ የሚለው መልእክታችን ነው። ስለዚህ ስለ ወንድማችን መረጃ ያገኛችሁ ካላችሁ በኮሜንት እንድታሳውቁ አሳስባችኋለሁ። ወደ ቀጣዩ ቪዲዮ እንሄዳለን። ተመልክተን እንመለስ። በጣም አስደንጋጭ መረጃ ደርሶኛል። ይሄ ቪዲዮ በሚሊየን እንዲታይ ስለምፈልግ ፕሊስ ሼርና ዱዊት እያደረጋችሁ ሁሉም ጋር እንዲደርስ አድርጉልኝ። አስራ ሁለተኛ ክፍል የወደቁ ልጆች ያላችሁ ቤተሰቦች ልጆቻችሁን ጠብቁ። ልጆቻችሁን በአይነ ቁራኛ ጠብቁ። ህገወጥ ደላሎች እንደ አሸን ፈልተዋል። ከየክልሉ የወደቁ ተማሪዎችን እያታለሉ እየወሰዱ በአፋር በኩል ከሀገር እናስወጣቸዋለን እያሉ እየወሰዱ ነው። ብዙ ልጆች ጠፍተው አዲስ አበባ ላይ ለቅሶውን ላይ የተቀመጠ ቤተሰብ አለ። አሁን ነው ተደውሎ የተነገረኝ። እነዚህ ህገ ወጥ ደላሎች 12ኛ ክፍል የወደቁ ተማሪዎችን እያሰባሰቡ ከሀገር እናስወጣቸዋለን እያሉ ይዘው እየሄዱ ነው። ፈርተው እንኳን እንዳይመለሱ ይዘዋቸው ከሄዱ በኋላ እንገላቸዋለን የሚል ማስፈራሪያ እየደረሳቸው ነው። እና እባካችሁ ሁላችሁም ይህንን ቪዲዮ ሼር ና ድዊት እያደረጋችሁ ለሁሉም ወላጅ ለሁሉም ቤተሰብ እንዲደርስ አድርጉልኝ እባካችሁ፣ አንገብጋቢ ነው። እንግዲህ ቪዲዮን እንደተመለከታችሁ ህገወጥ ደላሎች ከአስራ ሁለተኛ ክፍል የወደቁ ተማሪዎችን ወደ ውጭ እናወጣለን እናወጣችኋለን ስራ እንሰጣችኋለን በማለት አደጋ ላይ እየጣሉ ነውና፣ በተለይ የሄዱ ተማሪዎች አደጋ ላይ እንደሆኑ እንዲያውም እንመለሳለን ብሎ ሲሞክሩ መመለስ መመለስ እንደማይችሉና አደጋ ውስጥ እንዳሉ ነው እንግዲህ መረጃዎች የሚጠቁሙት። እና አይ አይሆንም እንመለሳለን ቢሉ እንኳ መመለስ አይችሉም። እንግዲህ የሚደፈሩ ይኖራሉ፣ የሚገደሉ የሚሞቱ ይኖራሉ፣ በራብ በጥም የሚጎዱ ይኖራሉእና ስራ እንሰጣችኋለን እያሉ ያታለሉ የሚወስዱ ህገወጥ ደላሎች ተነስቶ ስላሉ ልጆቻቸውን ጠብቁ። ያ ማለት ስራ እንዲያገኙ በማድረግ ስራ እንዲሰሩ ማድረግ አንደኛ፣ ሁለተኛ በመምከር ተስፋ በመስጠት ልጆቻችሁን እንድጠብቁና ልጆቻችሁ ከእንዲህ አይነት አደጋ እንዲድኑ ማድረግ ያስፈልጋል የሚለው መልእክታችን ነው። ወደ ቀጣዩ ቪዲዮ እወስዳችኋለሁ፣ ወደ ብፁ አቡነ ኤልያስ መልእክት ፍጹም ቅዱስ አባታችን ለዚህ ሲኖዶስ አቀርበዋለሁ። ለዚህ ለሚቀጥለው ሲኖዶስ ምን እንደሆነ የእኛ ጉድ የእኛ ነገር እንሰራለን ወይስ ተኝተናል? ለሚለው ይህ ጉባኤ ከተኛበት ይንቃ፣ ይነሳ። አልሰራም። እግዚአብሔር አምላክ አባቶቻችን መስዋይት ከብለው ለኛ ያስተላልፏትን ቤተ ክርስቲያን ለመጠበቅና ከፍተኛ ደረጃ ለማድረስ ያብቃን። እኛ ግን የዋስር 44 ዓመታችን ሊሆን ነው የምንሰበሰበው ቤተ ለመገንባት ክርስቶስ የመሰረታትን። ቅድስት ቤተ ክርስቲያንን ለትውልድ ለማስተላለፍ አባቶቻችን ያስቀምጡትን ብፁዕ ቅዱስ አቡነ ቴዎፊሎስ ፓትርያርክ ዘኢትዮጵያ የጀመሩትን የመሰረቱትን በኋላ ደግሞ በዛሬው ቀን አርባ አራት ዓመት የምናከብረውን የሰበካ ጉባኤ ፐርሰንት የተጀመረበትን ግን ጉዟችን በእውነት ለተሰበሰብንበት የሚገባን አቡነ ኤልያስ ቃለ ሕይወት ያሰማልን። እንግዲህ የእሳቸው ጥያቄ የሁሉም የመምህናን ጥያቄ ነው፣ የሁሉም የክርስቲያን ጥያቄ ነውና ቤተክርስቲያን እየተጎዳች ነው። እንንቃ፣ እንነሳ፣ ስራ እንስራ። ዘመኑን የዋጀ ስራ መስራት አለብን የሚል መልእክት ነው። ጠቅለል ያለ መልእክቱ የሚል መልእክት ነው እና በእውነቱ ብፁዕ አቡነ ኤልያስ ቃለ ሕይወት ያሰማልን። እንግዲህ ይህ ጥያቄ ሁላችንም ጥያቄ ነው። በአርባ አራተኛው ተኛው ሰበካ ጉባኤ ላይ ሰበካ ጉባኤ ላይ የተናገሩት ንግግር ነው፣ ያስተማሩት ትምህርት ነው። እና ሁሉም ምእመናን ሁሉም ምእመናን ይህንን ጥያቄ ያነሳሉ፣ እና የሁላችንም ጥያቄ ነው። ቃለ ሕይወት ያሰማልን። ቤተ ክርስቲያን ከምን ጊዜውም በላይ አሁን ሊቃነጳጳሳት ጳጳሳት፣ የቤተ ክርስቲያን አገልጋዮች ነቅቶ መስራት ተግቶ መስራት እንዳለባቸው የሚያሳይ ቪዲዮ ነው። እና ስለዚህ የቤተክርስቲያን መሪዎች ነቅቶ እንደሚሰሩ ተስፋ እናደርጋለን። የነበሩት ቪዲዮዎች እነዚህን ይመስላሉ። መረጃዎቹ እነዚህን ይመስላሉ። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተባበሩ። ቪዲዮንም ላይክ ሼር በማድረግ እንድትተባበሩ አሳስባችኋለሁ። ስለተከታተላችሁ አመሰግናለሁ። መልካም ጊዜ ይቆየን።